ከወራት በፊት የውጭ ምንዛሪ አስተዳደር የፖሊሲ ለውጥ መደረጉን ተከትሎ የብር የመግዛት አቅም በፍጥነት አሽቆልቁሎ ከእጥፍ በላይ ተዳክሟል። ከጊዜ ወደ ጊዜም የመግዛት አቅሙ ወደ ታች እየተንሸራተተ ሄዶ የፖሊሲ ለውጡ አንድ ዶላር ከ52 ብር ጋር እኩል የነበረ ሲሆን፣ አሁን አንድ ዶላር በ150 እና ከዛ በላይ በሆነ ብር በድርድር በባንኮች እየተመነዘረ መሆኑም ይነገራል። በቅርቡ ብሔራዊ ባንክ 60 ሚሊዮን ዶላር ለባንኮች ለጨረታ ባቀረበ ወቅት እንኳን አንድ ዶላር መነዘር ከነበረው እስከ 16 ብር ብልጫ ባለው ብር እንዲመነዘር አድርጓል። ይህም በፍጥነት የብር የመግዛት አቅም እየወደቀ ሰዎች እጃቸው ላይ ያለውም ሆነ በባንክ ያስቀመጡትን ገንዘብ ፋይዳ ቢስ እያደረገባቸው መሆኑንም የዘርፉ ባለሙያዎች ሲናገሩ ይደመጣል። ይህም አጠቃላይ ኢኮኖሚውን ከመረበሹ ባሻገር በተለይ በዝቅተኛ ገቢ የሚተዳደረውን ኑሮውን ያከብደዋል፣ መፍትሔም ያስፈልገዋል የሚሉም ብዙዎች ናቸው። ታዲያ የብርን የመግዛት አቅም መልሶ ማጠናከር እንዴት ይቻላል? ይህስ ምን መሳይ ስራ ይጠይቃል? በጉዳዩ ላይ ያነጋገር ናቸው የምጣኔ ሀብት ባለሙያው ዋሲሁን በላይ። የብር የመግዛት አቅም ማብቂያ የሌለው በሚመስል መልኩ ቁልቁለቱን እየተንደረደረ መሆኑ ሁለት ነገርን ይጠቁማል ይላሉ። ይሄ ጉዳይ የሚያሳየው ምንድን ነው? በቂ የሆነ የውጭ ምንዛሬ አቅርቦት ሁኔታ ጥያቄ ውስጥ ነው ማለት። እሱ ብቻ ሳይሆን ከካሽ ጋርም ግንኙነት አለው። ጠቅላላ ኢኮኖሚው ካለው ካሽ ጋር ግንኙነት አለው። የካሽ እንቅስቃሴ በጣም ፈጣን ሲሆነና የካሽ እንቅስቃሴ ፈጣን ባልሆነበት ውስጥ የገንዘብ የመግዛት አቅም ሁኔታ ማሰር ያደርጋል። ስለዚህ በቂ አቅርቦት ኢኮኖሚ ውስጥ መኖር አለበት። የውጭ ምንዛሬ በቂ አቅርቦት መኖር አለ። አሁን በቂ አቅርቦት ካለ ነው የሚቀንሰው። ለምሳሌ ስድስት ስልሳ ሚሊዮን ብር ማቅረብ ማለት አቅርቦትን የሚነካ አይደለም። አቅርቦቱ ከነካ በቂ እላፊ የውጭ ምንዛሬ የምታቀርቢ ከሆነ የሚገዙበት ዋጋ ዝቅ እያለ ነው የሚመጣው። አቅርቦት ሲጨምር ዋጋ ይቀንሳል ማለት እሱ እጄ ላይ በጣም ብዙ ዶላር ስላለኝ አሁን እናንተ ጨረታ ያወጣችሁትን ዶላር በብዛት አልገዛም ስትይ ነው ማለት ዋጋ። በሌላ በኩል ብር ከዶላር አንጻር ያለውን ተመጣጣኝ ዋጋም እስካሁን እንዳላገኘ ሂደቱ ያሳያል ባይናቸው የምጣኔ ሀብት ባለሙያው። ነገር ግን መንግስት በአመት እስከ 20 ቢሊየን ዶላር ድረስ ለሸመታ ወደ አለም ገበያ የሚወጣ መሆኑን በማስታወስ በዶላር የሚከፍለው እዳም እንዳለበትን በመጥቀስ ለግል ዘርፍና ለነዋሪው ብሎ ብቻ ሳይሆን ራሱም ላይ ጫናው እንዳይበረታበት የብር የመግዛት አቅም መልሶ እንዲያገግም መስራት እንዳለበትም አሳስበዋል በምን መሳይ ዘዴ ነው የብር የመግዛት አቅም እንዲበረታ ማድረግ የሚቻለው ለምጣኔ ሀብት ባለሙያው ዋሲሁን በላይ ያቀረብንላቸው ሌላኛው ጥያቄ ነው በአመት የሀያ ቢሊዮን ዶላር እንኳን ሸመታ የሚያከናውን ከሆነ ሀያ ቢሊዮን ለሸመታ ትፈልጊያል። ስለዚህ ከፍተኛ የሚፈለገው ለመሸመት ነው። ስለዚህ የሚሸምት ከሆነ አንዷን የአሜሪካ ዶላር እንዲገዛበት ዋጋ ውድ እየሆነ የሚመጣ ከሆነ ምን ላይ እየተደመረ ይመጣል ማለት ነው? የመሸመቻ ወጪ ላይ እየተደመረ ይመጣል። የመሸመቻ ወጪ ላይ የሚደመር ከሆነ ከውጭ የሚገቡ ቁሶች ዋጋቸው እንዲያድግ እያደረገብሽ ይመጣል። እሱ ብቻ ሳይሆን ዋጋው ከፍ እያለ ከመጣ አምራችም የነበሩ ለመሸመተ የሚፈልጉ የውጭ ምንዛሪ እያገኙ አይመጡም። በቀላሉ መግዛት አይችሉ። ለምሳሌ እንደምንም ብለው በመቶ ሰላሳ ብር ጊዜ የሚፈልጉትን ያለ ሊገዙ የነበሩ አምራቾች መቶ አርባ ምናምን ሲገባ የሚፈልጉትን ያህል ይገዛሉ ብሎ መናገር አይቻልም። ስለዚህ ግብአቶችን በቀላሉ እንዳይገዙ ሊያደርጋቸው ይችላል። ግብአቶችን በቀላሉ መግዛት አለመቻላቸው ደግሞ እንቅስቃሴውን አፌክት ያደረጋቸው ከገበያም እንዲወጡብሽ ሊያደርግ ይችላል። ይሄ በሙሉ ገበያው ላይ ችግር ነው። የብር የመግዛት አቅም ከውጭ ምንዛሬ የመስራት አቅምና ከአቅርቦት ሁኔታ ጋር ነው የሚገናኘው። ለምሳሌ የኢትዮጵያ ኢኮኖሚ የውጭ ምንዛሬ የመስራት አቅሙ ምን ይመስላል ከሱ ጋር ነው የሚገናኘው። በቂ የውጭ ምንዛሬ አለ ማለት የውጭ ምንዛሬ የምንፈልግበት ሽሚያ ይቀንሳል ማለት፣ በዛን ጊዜ የገንዘብ የመግዛት አቅም እያደገ ይመጣል። ከሪዘርቭ ጋር ነው የሚገናኝ። ስለዚህ የኢትዮጵያ ኢኮኖሚ የውጭ ምንዛሬ የሚሰራበትን አቅም ነው በጣም ማሳደግ ያለብን መንግስት የውጭ ምንዛሬ ክምችት የሚያድግበትን በባንኮችም እንደ ልብ የሚገኝ ሆኖ አስመጮ ኢትዮጵያዎች ያለ ጭንቀት ዶላር እንዲያገኙ ለማድረግ መከወን ካለበት ስራ መካከል ደግሞ ኤክስፖርትን ማሳደግ ዋናው መፍትሄ ነው ተብሏል። ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትም ኢንዱስትሪዎችን ማበረታታት ሌላኛው ወሳኝ ስራ መሆኑንም የምጣኔ ሀብት ባለሙያው አቶ ዋሲሁን ጠቅሰዋል። በሌላ በኩል ግን የተለያዩ ምርቶችን በሀገር ቤት እያመረቱ የሚተኩ አምራቾች እነሱም ገዢ መሆናቸው አይቀርምና ያለባቸው የካሽ እጥረት መፈታት ካልቻለ የሚያስፈልጋቸውን ግብአት በቀላሉ ማስመጣት ስለማይችሉ ውጤት አያመጣም ባይ ናቸው። በመሆኑም ብሔራዊ ባንክ የዋጋ ግሽበቱን ለመቀነስ በሚል በገበያው እንደ ልብ እንዳይዘዋወር አንቆ የያዘውን ገንዘብ በመልቀቅ የጥሬ ገንዘብ ዝውውሩ እንዲጨምር መስራት እንዳለበትም አቶ ዋሲሁን መክረዋል። አሁንም የካሽን የኢኮኖሚ እንቅስቃሴ እየተዳከመ የሚመጣብሽ ከሆነ ሀገር ውስጥ ያሉ አምራቾች አቅም የሚዳከም ከሆነ ሁሉም ወደ ምን እያዘነበለ ይመጣል? ወደ ኢምፖርት እያዘነበለ ይመጣል እና ፍላጎት ውጭ ምንዛር ያለች ፍላጎት እያደገ ይመጣል። ስለዚህ ከኤክስፖርት ስርዓቱም በሚፈለገው ልክ ላይሳተፉ ይችላሉ። ኢምፖርት ሰብስቲዩት ላይ በሚፈለገው ልክ ላይሳተፉ ይችላሉ። ስለዚህ አገር ውስጥ ያለው ይህንን የማምረት እንቅስቃሴ በጣም እንዲያድግ ማድረግ በጣም አስፈላጊ ነው። እነዚህ ሁለቱ ስራዎችን በአግባቡ ካልሰራሽ በስተቀር እንግዲህ የገንዘብን የመግዛት አቅም ማጠናከር አች በፖሊሲ ደረጃ የካሽ እንቅስቃሴ ሳብ እንዲደረግ የገንዘብ አቅርቦት ሁኔታ ሳብ እንዲደረግ ስለተደረገ የሚፈለገውን ያለ ፍጥነት አገር ውስጥ የኢኮኖሚ እንቅስቃሴ የማምረት እንቅስቃሴ፣ የመነገድ እንቅስቃሴ እንዲኖር እኔ የካሽ ሁኔታ እና የገንዘብ አቅርቦት ሁኔታ ብሔራዊ ባንክ በደንብ መፈተሽ መመልከት እንዳለበት ይሰማኛል። እንግዲህ በእናንተም ጣቢያ እንደሱ ሲቀርብ አይቻልም። የጥሬ ገንዘብ ሽያጭ ማለት እሱም የማምረት የማምረት ሁኔታዎችን አሴፍት ያደርግ ኤክስፖርት እያሳደግሽ ባለሽበት ሁኔታ ውስጥ አገር ውስጥ ያለው የኢንቨስትመንትና የንግድ እንቅስቃሴ በካሽ ሁኔታ እየተመታብሽ የሚሆን ከሆነ ለኤክስፖርት ሴክተሩ አጋዥና ደጋፊ የሆኑትንም ሴክተሮች እያጣሽ ትመጪ ትችያለሽ። ስለዚህ ጠቅላላ ኢኮኖሚ ቡም የሆነ የኢንቨስትመንት እንቅስቃሴ ውስጥ እንዲመጣ እኔ የካሽ አቅርቦት ላይ መንግስት የተወሰኑ ስራዎችን መስራት ያለበት እንደሆነ ይሰማኛል። አይደለም ጠቅላላ ቢዝነሱ ባንኮችም የሊኩዲቲ እና የካሽ ኢሹ እንዳለባቸው በተደጋጋሚ ሲያቀርቡ ትመለከቻለች። ስለዚህ እነዚህ በሙሉ ጠቅለል ያለ ስራዎችን መስራት እኔ በጣም አስፈላጊ እንደሆነ ነው የሚሰማኝ። አሁን ሁሉንም ጉዳይ ስናወራ አገር ውስጥ ያለው የማምረት እና የመነገድ እንቅስቃሴ ሰላማዊ ከሆነ የሚለው እንዳለ ነው መታሰብ ያለበት። ለምሳሌ ኤክስፖርቱ ማደግ አለበት ካልን የቡና ኤክስፖርት ማደግ አለበት እያለ ስለዚህ የቡና ማምረሻ ቦታዎች እና ቡና ወደ ማዕከላዊ ገበያ የሚንቀሳቀስባቸው መስመሮች ሰላም መሆን አለባቸው እያለን ነው ማለት ነው ባይ ዲፎልት እሱን ከግምት መክታት በደንብ ያስፈልጋል። ከዚህ ቀደም በቤኒሻንጉል ጉሙዝ ክልል ባጋጠመ የጥሬ ገንዘብ እጥረት 90 ሺ ብር በ100 ሺ ብር እየተሸጠ መሆኑን መዘገባችን ይታወሳል። በባንኮችም የጥሬ ገንዘብ እጥረት መኖሩን ብሔራዊ ባንክም አይሸሽግም። ነገር ግን የብር የመግዛት አቅም መልሶ እንዲያገግም ካስፈለገ የጥሬ ገንዘብ ዝውውሩ ከፍ እንዲልና ኢኮኖሚውም እንዲነቃቃ ማድረግ ያስፈልጋል ብለዋል የምጣኔ ሀብት ባለሙያው አቶ ዋሲሆን በላይ።